ላይን ከቅንድብ በፊት የሚደርስለት የለም። የፈለገ ዘመድ ቢሆን አክስት አጎት ቢሆን ላይን ፈጥኖ ደራሹ ባለው ቅንድብ ነው። ከራሴ ከኔ ከእጄ ራሱ ቅንድብ ይደርስለታል። ግን ቅንድብ ላይን ከሚደርሰው ፍጥነት ድንግል ማርያም ለሰው የምትደርሰው ፍጥነት ይቀድማል። ከዚህ የተነሳ ተመልከቱ፣ ኢሳያስ የተፈጠነ አው ደመና አፍድም ምረትን አዝላ የመጣች ዝና አዝላ የመጣችን እመቤታችን ድንግል ማርያም ከቤታቸው የሌላቸው ሰዎች ድርቅ የመታቸው ሰዎች ናቸው። ምክንያቱም ዝናቡ ያለው እሷ ላይ ነው። በእሷ ጀልባ ታዝሎ ነው ወደ ግብፅ የወረደው። ቤተልሔም ብትሄድ ታቅፈው ታገኘዋለህ። ግብፅ ብትወርድ አዝላው ታገኘዋለህ። ወደ ያሪቆ ብትሄድ አብራው በስብከት ስትመላለስ ታገኛታለህ። ሰርግ ቢጠራ ምረት ስትለምነው ታገኛታለህ። ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ። መቤታችን የሌለችበት ቦታ የለም። ድንግል ማርያም ከእግዚአብሔር ለይቶ አይታይም። ስለዚህ ዓለም ድንግል ማርያምን ዓለም እግዚአብሔርን ያገኘው ከድንግል ማርያም እቅፍ ነው። በሉውላችሁም ዓለም በሉ እግዚአብሔርን ያገኘው ከማን እቅፍ ነው? ስለዚህ ቅዱስ ዳዊት እንዲህ ይላቸዋል። እኒህ ሞኞች እኔ እግዚአብሔርን ከድንግል ማርያም አገኘሁት ብላቸው ይህን ትተው አውደ ያውሩ ረስያል እነዚህ ዝንጎች ወዲያ ወዲያ ይሮጣሉ። ዙሪያው ዙሪያውን አለ እኔ እግዚአብሔር እዚህ ነው እያልኳቸው አውደ ያውሩ ረስ ያል ዝንጎች፣ ሰነፎች፣ ልብ የለሽ ወ ወዛል ወልብ እይሌ በሆለ ዝንቱ አይምሮ የሌለው ይ ልብ የለሽ መናፍቅ ክርስቶስ ከድንግል ማርያም እቅፍ ላይ እንዳለ አያውቀው፣ አያስተውለው። ሰብአ ሰገል እኮ አንተ ሁለት ዓመት ደክሞ መጥተው እኮ ያገኙት ከድንግል ማርያም ነው። ያ እጅል ድንግል ማርያም ክርስቶስን ትጋርዳለች ይላል። ትገልጣለች እንጂ እንዴት ነው የምትጋርደው? ታቅፋ እያሳየቻቸው አይደለም እንዴ? ገቡ እኮ ገብተው ሲገቡ እኮ አገኙት ማለት ነው። ከእናቱ ውስጥ በእናቱ ስግደት አቀረቡለት። እናቱ እንደታቀፈች ነው ስግደት ያቀረቡ። ያን ጊዜ የቅዱስ ዳዊት ትንቢት ተፈጸመ። ለከ ይደሉ ስብሐት በጽዮን ወለከ ይትፌነው ጸሎት በኢየሩሳሌም ስማ ጊዜው ጸሎተ ኩሉ ዘሥጋ ይመጽእ ኀቤከ ወኃጢአተነ ወአንተ ስለዚህ የዛ ጊዜ ስለዚህ ምንላት አለ ማርያም ማለት ምሳል ወምስጋድ ወምስትስራ ያጢአት። ማርያም ማለት ስሬት የሚገኝባት የታቦቱ የስሬት መክደኛ አካላዊ ቃል በልቡና የተጻፈባት፣ እግዚአብሔር የተገኘባት፣ ሰላምን ያወረደች፣ እግዚአብሔርና ፍጥረት የተገናኙባት እመቤታችን እናትና የጠፋው ሰው እግዚአብሔርን ማግኘት የሚፈልሰው ወደ ድንግል ማርያም ይምጣ። እግዚአብሔርን ያገኘንባት እውነተኛይቱ መቅደስ ለድንግል ማርያም ክብር ምስጋና ይግባል። አሁን እዚህ ላይ ተፈጸመ ተስፋ አበው በማርያም ድንግል፣ አሁን እዚህ ላይ እናርፋለን ማለት ነው። በሉ ተፈጸመ በሉ ተስፋ አበው በማርያም ድንግል። የአባቶቻችን ተስፋ ከማን ተወለደ? ከድንግል ማርያም ሲወለድ ተፈለ ዳዊት አገኘዋለሁ አለ። እንዲሁም ቅዱስ ዳዊት አይ መጽሐፍ ቅዱስ ላይ እኮ እግዚአብሔርን ፈለጉ እንጂ ማርያም ፈለጉ አይልም። አይደለም፣ እንደዚህ ነው የምልህ። ይኸውልህ ወማይደሮ ለአምላከ የአይቆብ ነው። ይኸው መስማት ነው። የአይቆብን ማደሪያ ፍለጋ ነው ያለ ቅዱስ ዳዊት። የአይቆብ አምላክ ማደሪያ ማና ድንግል ማርያምና ዳዊት የፈለገ የአይቆብን አምላክ ብቻ ሳይሆን የአይቆብን አምላክ ማደሪያ ጭምር ነው። እግዚአብሔርን ብቻ ሳይሆን ድንግል ማርያምንም ፈልጓታል። ፈልጎ ስላገኛት ነው። ተንስ ጊዜ ውስጥ ተረፍትቀ አንተ ወታቦተ መቅደስ ቀን አንተም ተነስ ተሰቅላህ አትቅር፣ እናትህም ደሞ ኋላ ተነሳ አለ ትነሳለች እመቤታችን። አሁን ደሞ አንድ ይቀረናል። ማለት የዳዊት ጥያቄ ተመለሰ። ቅድም ስባክ ላይ እንግዲህ አለ ወረከብና ውስተው መገዳም በጫካ በቤተልሔም ተወልዶ ጫካ ድንቁር ነው ያይሁድ ፍሬ የሌለበት ጫካ። በዚያ በዚያ ተወልዶ አገኘ ነው ስላገኘ ነው እንከሰን በው ውስጥ አብያት ይሁለ እግዚአብሔር አግኝተ ነው ያለ። እንግዲህ ማንገባለን ገብተንሳ ወንሰግር ውስጥ ተመቃን ሀበቆ መግረግዚነ። ስለዚህ ጌታችን ኢየሱስ ክርስቶስ በገባበት ማሐፀን ወደ እመቤታችን ሄደን እንሰግዳለን። ስገዱ እንጂ እንደ ፖሉ ዝም ብላችሁ ቁማችሁ። አዎ ለእግዚአብሔር እኮ ነው የምንሰግደው። ከዚያ ተመልኮቱ ሁለተኛ የሰሎሞን ጥያቄ ቀረ። ይሄን መልሰን ጨረስ። ሰሎሞን ደግሞ ምን አለ? ንግረኒ ዛፍ ቀረት ነፍሴ አቤቱ ነፍሴ ወደደችህ። አንተ ማረፊያ ወዴት ነው ተመልከቱ። አይቴ ትርዒ ወአይቴ ትሰክብ በወዴት ትሰማራለህ፣ በወዴት ትተኛለህ አለው። ተመልከቱ። ከመይኩን እንዝአን የጊ ውስተ መርአይ ካልአኒከ አንደኛው ለባቢሎን የተነገረ ትንቢት ነው። ለእስራኤላውያን እስራኤላውያን በባቢሎን ሆነው የሚጠይቁትን ጥያቄ ሰሎሞን ኢየሩሳሌም ሆኖ ይጸልየዋል። ምን ማለት ነው? አቤቱ ፈጣሪ በሀሩረ መከራው እየተሰቃየው ሳለው አይቴ ትርዒ መነ ትርዒ ሲል ነው ይላል እማጠብቀኝ፣ ማንን እየጠበክ ነው ይላል። ተመልከቱ እስራኤል ናቸው። እማጠብቀኝ፣ ማንን እየጠበክ ነው። ከእኛ ጋር ካልሆንክ ከእነማን ጋር ሆንክ?